በኢትዮጵያና ኤርትራ መካከል ጦርነት የመቀስቀስ እድል ጠባብ ነው ሲሉ አቶ አሰፋ አብረሃ የፕሪቶሪያ ስምምነት ተደራዳሪው ተናግረዋል። ለቢቢሲ አማርኛ እንደገለጹት ከሻቢያ ጋር ያለውን ሁኔታ እንዴት ታየዋለ ላልከው፣ አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችሉበት እድል አላቸው። እኔ በአመዛኙ አይመስለኝም፣ የሚያዋጋቸው ምክንያት የላቸውም በማለት ምላሽ ሰጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋ የውህል አብይ ለሚያነሳቸው የወደብና ተያዥ ጉዳዮች መልስ አለው በማለት ከቢቢሲ ጋር ባደረጉት ቆይታ ይገልጻሉ። ከትግራይ ክልል ተወክለው የፕሬቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዩ ዙሪያ ከቢቢሲ ትግርኛ ጋር ባደረጉት ቆይታ በኢትዮጵያ ኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት ዕድል በአመዛኙ ያለ አይመስለኝም ሲሉ ገልጿል። ኢትዮጵያና ኤርትራ በተደጋጋሚ ጠንካራ የቃላት ክሶች ሲለዋወጡ ከመቆየታቸው ጋር በተያዘ ወደ ጦርነት ሊገቡ ይችላሉ የሚለው ስጋት እንዳንሻበበ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር መስከረም ሀያ 2018 ዓመተ ምሕረት ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ ይታወሳል። ሚኒስትሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረገው ሙከራ ውስጥ ተሳትፏል ሲልም ወንጅሏል። ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ከዚህ ደብዳቤ መጻፍ ቀደም ብሎ በነበሩት ወራት ደግሞ በተለይም ከቀይ ባሕር ጉዳይ ጋር በተያዘ የሁለቱ ሀገራት ውጥረት እየተባባሰ መጥቷል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ሲመልሱ ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነ እንዳላቸውን እንዳላቸው ነው የተናገሩት። ከሻቢያ ጋር ያለውን ሁኔታ እንዴት ታየዋለ ላልከው አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ ሊዋጉ የሚችሉበት እድል አላቸው። እኔ በአመዛኙ አይመስለኝም፣ የሚያዋጋ ምክንያት ያላቸው አይመስለኝም ሲሉ ምላሽ ሰጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት ይመጣላቸው ያሉት አቶ አሰፋ አብርሃ ይውል አብይ ለሚያነሳቸው የወደብና ተያዥ ጉዳዮች መልስ አለው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ቀይ ባሕር ከሰላሳ 30 አመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። ቀይ ባሕር እኮ የዛሬ ሰላሳ አመት እኛ እጅ ነበር። ቀይ ባሕር የዛሬ ሰላሳ አመት የትናንት ታሪክ ነው። የፈጠረው ስህተት ትናንትና ነው ነገ ይታረማል ብዙ ከባድም አይደለም ማለታቸው አይዘነጋም ኤርትራ ነፃነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል